ከሰስ ለፍርድ ይቅረብ። ዛሬ የማይገባውን ስለወራ ወሬ የመታመናቸው ጓደኛ ብለ እማይከተሉ ህግና መርህ ሚዲያ ቀረቡ አንተን ሊከሱ

ነው አውታ ከዚህ ፈተና አንተ ጥፋት ነው ብለህ ታስባለህ? አንተን እኮ ከነዛ ጨካኞች በተለየ መልኩ ማየት እየከበደኝ ነው። እስኪ ንገረኝ፣ አንተን አንድ ጥሩ ነገር በጥሩ ነገር እንዳስብ የሚያደርገው አንድ ነገር ንገረኝ እስኪ። የኔ ወንድምነት እንደዚህ ነው። አንድ ነገር ንገረኝ፣ አንተን አንድ ላስታውስበት የሚችለው ነገር ምናልባት በዚህኛው በኩል ያለችው ትንሿ እንጣት በአንተ ምክንያት እንደተቆረጠ አስቤ ያኔ በዛ ክፉ ቀን ላስታውስ ይችላል። እንደ መልካም ወንድም በመልካም ነገር ግን መቼም ላስታውስ አልችልም። ይህን ደግሞ ከኔ እንዲች ብለህ እንዳትጠብቅሽ ሲገባ ወይም ደግሞ ያሉትን እውነታዎች ካወቅክ በኋላ እንደምታስተካክል አውቃለሁ። ግን እውነት እውነት አትበልኝ። ውድ ቤተሰቦች እዚህ ጋር እንግዲህ ምን እየተፈጠረ እንዳለ እያያችሁ ነው። ሰላም ጤና ያስጥልኝ። ውድት ወንድሞቼ፣ አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። በጣም በጣም ደስ ብሎኛል። አቤልና በራሱ ቪዲዮ አይተነዋል። ያው የዋስ መብቱ ተከብሮለታል። በጣም ደስ ብሎኛል። ያው በጣም ደስ ይላል። በቅድሚያ እንግዲህ የንበልባል ተከታታዮች አድማጮቹ በጣም እንኳን ደስ አላችሁ። እጅግ እጅግ በጣም ደስ ብሎናል። ሁላችንም ያው በእኔም በለቀኩት ቪዲዮ አስተያየታችሁን አንብቤ ያለው ሁላችንም በጣም የምንጸልይበት ምን እየተጨነቅንበት ጉዳይ ነበር። ያው እንግዲህ ፈጣሪ ጸሎታችንን ሰምቶ ያው ዛሬ በማግስቱ በቪዲዮ አግኝተነዋል ማለት ነው። ይሄ በጣም ደስ ይልኛል። ይሁንና እሱ በእንትኑ ላይ ርዕሱ ላይ የነበልባል መጨረሻ ቪዲዮ ይላል እና የነበልባል መጨረሻ ቪዲዮ አይደለም፣ ሊሆንም አይችልም። እውነት ተደብቃ አትቀርም፣ እውነት ከእውነተኞች ጋር ናት እና ይህንን የሰሩበት ሰዎች እያንዳንዳቸው እያንዳንዳቸው ለፍርድ ይቀርባሉ። ያው በእርግጥ ጊዜ ሊወስድ ይችላል፣ ጊዜ ላይኖረው ይችላል። ግን ማንም ሰው ከእውነት አያመልጥም። ወንጀል ሰርቶ የትም አይደበቅም። እንደ ነበልባል እና እንደ ሌሎች ጋዜጠኞቻችን ወንድሞቻችን በህይወት እስካሉ ድረስ እና ይሄ የመጨረሻ ነው የሚለውን ቪዲዮ እሱ ጋር ልስማማም፣ እናየዋለን። ወንድማችን ነገም ከነገ ወዲያም እኔ አሁን ምንድነው የምፈልገው? አሁን የሚቀጥለው ቪዲዮ ላይ የእሱን ጠበቃ ቁጭ አርጎ እንዲያናዘው ፈልጋሉ። የሚቀጥለው ቪዲዮ እያንዳንዳችሁ ባካችሁ ገብታችሁ አስተያየት ስጡት። ጠበቃውን አምጥቶ ማቅረብና ማናዘዝ አለበት። በትክክል እሱ ነው የሸጠው። ከሰራተኛ ዋጋ ሆኖ ወንድም እየውም አለበት ብዬላለሁ። ለዛውም እነሱ እንዳይከፋቸው እንዳይቀየሙኝ ስል እዛ ፕሮግራም ላይ የማስተናገድ የአንዳንድ ነገሮችን ላይ ፕሮግራሙ ውጭ ላይ ነበር አስረድቻቸው፣ በእኔ ምርጫ የተዘጋጀው ቦታ ነበር የሆነው። ያንን ሁሉ ነገር እያብራራው ያለውት እዛ ቦታ ላይ እንኳን ጊዜ አግኝቻ አልተቀመጥኩም። እንኳን እኔ የጓደኛ የፍቅረኛ ጋር ተያይዤ ልወጣ ከኔ ጋር ልትሄድ። ለዛውም ደግሞ ይሄን ያክል ደደብ አደለ። ወንጀሎች በምን ያክል ጥበብ እየተሰሩ እንዳሉ እማክሶ ነኝ። ምን እየተከናወነ እንዳለ ጠንቅቄ ማክሱ ነው። ኢማጂን እኔ ገድዬ የገዛ ቤቴ ውስጥ አስክሬን ሳስቀምጥ ስለ ህግ ነው ማላቀው? ስለሚፈጠረው ወንጀል ነው ማላቀው? ስለምንድን ነው ማላቀው? የትኛው ነገር አዲስ ሆኖብኝ ነው እኔ አንድ አስክሬን ቤቴ ውስጥ ላስቀምጥ የምችለው? የወይን ብርጭቆ ቤት ውስጥ እንደዚህ ተገኝቷል። ትክክል ነው። ሁለት የወይን ብርጭቆ ተገኝቷል። አንዱ ኖርማል ብርጭቆ ነው። አንደኛው ላይ ደግሞ ልክ እሷ ወይን የተጠቀመችበት ወይን የጠጣችበት ብርጭቆ አለ። ማን ይዟት ይምጣ? ማን እዛ ቤት ውስጥ ያስገባት? ከማን ጋር ስትጠጣ? ያለውን ነገር አላቅ ሳይጨርስ የወጣበት አጋጣሚ አለ። በዛን ታይም ላይ ልጅቷም ነበረች። እሷም እንዳጋጣሚ አጋጣሚ ሆኖ እሱ ከወጣ በኋላ ወጥታለች እና ያም ነገሮችን ውስብስብ ያደርገዋል። አቤል እንደፈጸመው ነገሮችን የመግለጽ ፍንጭ አለው እና እኛ ደግሞ አቤልን ንጹህ እንዲሆን ነው የምንፈልገው። ምክንያቱም ጠበቃው ነኝ፣ የአቤልን ንጹህነት ነው የምንፈልገ። ወንድሙ ጋር ግን ደውዬ ማውያይቸዋለሁ አውሪቸዋለሁ፣ ትንሽ አሳያቸዋለሁለንሄዳለለማመንም እንዲመቸን አሁን፣ ለኔ ማን ማውራት እንዳለብንም ግራ ገብቶናል። አቤል ገድሏል ሰው እያልከን ነው እና አምን ይሄ ነገር እውነት ከሆነ እኮ በጣም ከባድ ነገር እኮ ነው። የእኛም ስሜት ጥሩ አይደለም። ግን አሁን እዚህ ጋር እያመንኩ አይደለም። አቤል እንደዚያ አያደርግም። ጀስት ወይ ተመሳስሉ ወይ የሆነ ነገር ተፈጥሮ ወይ ደግሞ እናንተ አይደለም። ልጁ ግን ሰሞኑን ልክ አይደለም። እንዴት ነው እኛም ጋር አውርቶ ተጫውቶ ነው የሚሄደው አንተ በቃ እንዴት ባንተ ብቻ አይደለም ማን ሊያደርግ ይችላል እሺ አሁን እኛም ምን አሁን እኮ አሁን እሱ ነው ጥያቄ የሆነብኝ እሱ ነውና ያን አሁን የተገኙ ፍንጮች አሉ ያንን ፍንጮችንም እኔ እነግራቸዋለሁ ከናንተም ደግሞ ስለ አቤ አሁን ነገር ያለው የስለ ጠርሙሱና ስለ ብርጭቆቹ ነው አዎ ብርጭቆ ከዛ በፊት ደግሞ ምንድነው ከ የሆነ ፕሮግራም ነበራቸው የሆነ ምሽት ፕሮግራም ነበራቸውና በዛ ምሽት ላይ እኔም ነበርኩኝ ከዛ በመሃል ላይ ጥሎ ወጣ። ቻው ቻው አይመሽቶብኛል ምናምን ብሎ ጥሎ ወጣ። ልጅቷም ደግሞ ጥለው ወጣች። በመሃል እሷም ነበረች፣ እና አብሮ ሄዱ። እንትኑ ነው ኢማጂነሪ ነው እሱን አላውቅም፣ ግን በኋላ ልጅቷም አልታየችም። ከዛም በኋላ ልጅቷም አልታየችም። ከዛም በኋላ ከዛ ፕሮግራም በኋላ ከሁለት ቀን ምናምን በኋላ ነው እንዲህ አይነት ነገር ፖሊሶች ደውለው የነገሩ። ስለዚህ ምንድነው ከዛ ነገሮች አሁን ጥርጣሬ ውስጥ ጭንቅላቴ ላይ እንዲፈጥር ያደረገው እሱ ነው። ሁለተኛ ደግሞ እየተዝናናችሁ ነበር፣ ፕሮግራሞች ነበር፣ ለመዝናናት ነው የሄደው። አድማጮቼ እንግዲህ አቤል እንደሰማችሁት እዛ የነበረው ለግማሽ ሰዓት ያክል ነው። እሱንም ደግሞ ሲያስተናግድ ምናምን ነበረ ቶሎን ወጣ። ጠበቃው ደግሞ ሲናገር እንደሰማችሁት እናትየው ሲጠይቁ፣ አዎ ሊዝናና ነው ሄደ። ያው ጠጥቷል ላለ ማለት ግን ያው ሊዝናና ነበር አነጋገሩ ነው። አዳምጡት እስኪ እሱ የነበረው ለጥቂት ሰዓት ለትንሽ ደቂቃዎች ነው ተመልሶ ደግሞ እንደወጣ ነው የተናገረው። አቤል አይደል የጠበቃው ደግሞ አቀራር ያው ሊዝናና ነው እንግዲህ ሊዝናና ከትሄደ በሰላሳ ደቂቃ አይወጣም እዛ የቆየ አስመስሎ ነው የተናገረው እና የዚህ ሰውዬ መጀመሪያውንም ሁሉን ነገር ያቀናበረው እሱ ነው ብዬ ነው የማስበው። አንደኛ ነገር ልጅቷን እንዴት በዛ ውስጥ መከታተላቸው እንዴት ትኩረት ሊሰጠው ቻለ? እንግዲህ ብዙ ሰዎች ናቸው አቤል እንደተናገረው ጓደኛሞች፣ ከነ ልጆቻቸው ቤተሰቦቻቸው ምናምን። በዛን ሰዓት እንዴት የዚችን ልጅ እሷን መከተሉን እንዴት ትኩረት ሰጠው? ለምን ጓደኛዋስ፣ ለምን ተከትሏት አልወጣም? ለምን እሷ ተከትላ ወጣች? እንዴት ይህንን ነገር ሊያስተውለው ቻለ? ጠበቃው ወይም ደግሞ ጓደኛዋ ተከትሏት ለምን አልወጣም ብሎ ለምን ሱስ አልጠየቀም? ልጅቷ የጓደኛው ፍቅረኛ ነች፣ አደለም የአቤል አይደለች? እና ይሄንን ነገር እንዴት ነው እዛ ጋር ማወቅ ያልቻለበት ምክንያት? ታንጀብል የሆነ ማስረጃ የለም። መጠየቅ አለበት። ተጨባጭ አቤል ይሄን ማድረጉን ይገልጻል የሚል ነገር የለም። ግን ደግሞ እንደ አንድ ህግን እንደሚያክሰው ሳወራ፣ በህግ ዓይን ወንጀለኛ ነኝ። ያም የሚያስብለኝ ምክንያት ምንድን ነው? እቤቴ ውስጥ ተገኝቷል፣ አንድ አስክሬን እቤቴ ውስጥ ተገኝቷል። ስለዚህ መጠየቅ ባለብ መንገድ ሁሉ ጠየቃሉ። የዋስትና መፍትሄ ከተነፈገ እስሬም ተገብ የሆኑ ጥላት ይቀበላሉ። ነገር ግን ያው እንደሰማነው እንደሰማችሁት ሰራተኛው መስክራበታለች፣ ዘበኛውም ብሎ ተመስክሯል። አልመሰከርኩም ቢልም ዞሮ ዞሮ ግን እኔ ምንድነው ሰራተኛው አብት ብትመሰክርም እንኳንም ሕይወቱን አላጠፋቸው ሰራተኛ መሆኗን ሲናገር በጣም ነው የደነገጥኩት። ምን ያክል ይህን ልጅ ፈጣሪ እንደሚጠብቀው እንጂ መርዝ ቢሰጧት ይሆን ነገር ብታደርገው ምን ይደረግ ነበር? እዛን ያክል ከደረሱ ሰራተኛ ላይ ከደረሱ ሕይወቱን አለማጥፋታቸው ይሄ እንኳን ይሄ ይሻለዋል ሕይወቱን ከመጥፋቱ ግን እኔ አሁን ምንድን ነው የምለውላችሁ መሰላችሁ፣ አቤል መጀመሪያ ማድረግ ያለበት ወይም ደግሞ ጓደኞቹ የአቤልን ጉዳይ የያዙ ጠበቃውን ለመክሰስ ነው ያለባቸው። ጠበቃው የጥብቅናውን ሙያ ኤቲኩን ሰርዟል፣ አጥፍቷል። ያንዱን ክላይንት የራሱን ምን እንደሚባለው የራሱን ደንበኛ ሚስጥር ሚስጥር እንኳን ቢሆን ሚስጥሩን በአደባባይ አውጥቶ መናገር የለበትም። ይህ የጥብቅናውን ኤቲኩን አጥፍቷል። ይሄ ሰውዬ በወንጀል መጠየቅ ነው ያለበት፣ ላይሰንሱ መነጠቅ ነው ያለበት። በእንደዚህ ደረጃ ቆጭ ብሎ አንድን የራሱን ደንበኛ የራሱን ደንበኛ እንደዚህ ነው እንደዚህ ነው አለ ብሎ ፓብሊክ ላይ ይሄ በሚዲያ ላይ ራሱን ወንጅሎ የራሱን ደንበኛ ወንጅሎ እንደምተመስክ እንደ ምስክርነት ነው መቅረቡ። ለራሱ እንደ ሎየርነት ህጉን የአንዱን የደንበኛን ህግ ጥሷልና መጠየቅ መቻል አለበት። እኔ ምን ምልጌ እንደምላላቅም የዚህ ሰውዬ መጠየቅ አለበት፣ ጉድ ማውጣት፣ እንደዚህ አይነት ነገር ህግ የማይደግፈውን ነገር ሰርቷልና ላይሰንሱን ማጣት አለበት። በቃ ይሄን ነው የምለው። ያደረገው ነገር ትክክለኛ ስላልሆነ ሌላ ነገር አልፈልግም። ይሄ ሰውዬ ተይዞ ላይሰንሱ መነጠቅ አለበት። በተረፈ አድማጮች፣ የእኔ አስተያየት ለዛሬው እዚህ ጋር ነበረ። የእናንተን ሀሳብ አስተያየት ጠብቃለሁ። በተለየ ቪዲዮ እስክንገናኝ በሌላ አስተያየት እስክንገናኝ ለዛሬው በዚህ ሰናበታችኋለሁ ባይ

ተበቃዊ ከሰስ ለፍርድ ቅረብ ዛሬ ዛሬ የማይገባው ስላወራወሬ ወንጀለኞች አሉ በክርር በዙሪያ የምታምናቸው ያስተጋቸው ጓደኛ